ሜሞ የአእምሮ እድገቱ ስንነት ስላለበት ሴጃን መከተል ጀመረ። በዚህ ሰዓት ሴጃ እየሮጠች በመሄድ ድንጌው ላይ ስትወጣ የአንሸራታትና ወንዙ ውስጥ ትወድቃለች። ይህንን የተመለከተው ሚሞ ወደ ወንዙ ዘሎ መግባት ሴጃን አቅፎ ይዟት ይወጣል። ነገር ግን ሴጃ የደረሰባት ጉዳት ከፍተኛ ስለነበር ሕይወቱ አልፎ ነበር። በዚህ ሰዓት የሴጃ ወላጅ አባት የሆነው ኮማንደር አይዲን ከፖሊሶች ጋር ቦታው ላይ ይደርሳል። ፍርድ ቤቱም ሜሞን ጥፋተኛ ባለበት የወንጀል አንቀጽ መሠረት የሞት ፍርድ ይፈርድበታል። ምስኪኑ ሜሞ ባልሰራው ወንጀል ተፈርዶበት የሞት ፍርዱን እየተጠባበቀ ባለበት ሰዓት ያልጠበቀው ነገር ተከሰተ። ሰላም እንዴት ናችሁ፣ ውድ የሻናሌ ተከታታዮች። በዛሬው ቪዲዮ ይዤላችሁ የመጣሁት በጣም አሳዛኝ ታሪክ ያለውንና የተመለከቱትን ሁሉ በእንባ ያራጨውን አሳዛኝ የቱርክ ፊልም ነው። እስከ መጨረሻው ተከታተሉኝ። ፊልሙ ሲጀምር ውቫ የምትባል ሴት መስታወት ፊት ቆማ እንመለከታለን። ለሰርጓ የሙሽራ ቀሚስ አድርጋ እየተኳኳለች ነበር። በመሃል በሬዲዮ የሰማችሁ ዜና ግን ትኩረቷን ይስባዋል። ዜናውም ለመጨረሻ ጊዜ የሞት ፍርድ የተፈረደው 1984 ዓመተ ምህረት እንደሆነ ገልጾ አሁን ላይ ግን የሞት ፍርድ የሚባል ቅጣት ከቱርክ ሕገ መንግሥት እስከ መጨረሻው እንደተሰረዘ ዜናው ይዘግባል። ኦቫም ይህን ከሰማች በኋላ ከመሳቢያው ውስጥ ከብረት የተሰራ የሲጋራ ማስቀመጫ ታውጣለች። እሱንም ስትመለከት በትዝታ ወደ ኋላ ይወስደናል። ጊዜው 1983 ዓ.ም ላይ ነው። ኦቫ በዛን ጊዜ የ6 ዓመት ልጅ ነበረች። ጎበዝ ተማሪ በመሆኗ ማይን ከምትባሉ አስተማሪዋ ሽልማት ይበረከትላታል። የዕለቱም ትምህርት ሲያልቅ ውጪ ላይ አባቷ እየጠበቃት ስለነበር ሩጣ በመሄድ ታክፈዋለች። አባቷ መህመት ይባላል። የአይምሮ እድገቱ ውስንነት ያለበት ሲሆን ሁኔታው ሁሉ እንደ ህጻን ልጅ ነበር የሚያደርገው። የሰፈሩም ሰው ስለሚወደው ሜሞ እያለ አቆላምጦ ነበር የሚጠራው። ሜሞ ላይም ህፃናቱ ተሰብስበው ሲስቁበት አስተማሪዋ ታያቸውና ታባረራቸዋለች። ከዛም ሜሞ ኮቫ ጋር ሆኖ ወደ ቤት እየተመለሱ እያለ አንዱ ሱቅ ውስጥ የተሰቀለ ቀይ ቦርሳ ታይና ቀልቧን ይሰርቀዋል። ሜሞንም እንዲገዛላት ስትጠይቀው ሜሞ በቂ ገንዘብ እንዳልያዘ ይነግራትና ሌላ ጊዜ ግን እንደሚገዛላት ቃል ይገባል። ቤታቸውም ሲደርሱ ኦባ ሁልጊዜ ጥያቄ ስለሚሆንባት ወደ አያቷ በመሄድ ለምን የእሷ አባት ከሌሎች አባቶች እንደሚለይ ተጠይቃታለች። አያቷም በቀላሉ እንድትረዳው በማሰብ ሜሞ ሲታይ ትልቅ ሰው ይምሳል እንጂ እድሜው ግን ከሷ እኩል ስድስት እንደሆነ ትነግራታለች። በቀጣዩ ቀን ሜሞ ከእናቱ ጋር በመሆን አፕል ያዘጋጃል። ይህንንም የሚያደርገው ከተማ ላይ በሚዘጋጀው ፌስቲቫል ላይ በመሸጥ ለውቫ የጠየቀችውን ቆንጆ ቦርሳ ሊገዛላት ነበር። በሌላ በኩል ወታደሮች በሚያልፉበት ጊዜ አንዱ ወታደር ጫማውን የሚያስር በማስመሰል ያመልጣል። በቀጣዩ ትዕይንት ፌስቲቫሉ ተጀምሮ እንመለከታለን። ኦቫም በፌስቲቫሉ ላይ ትዕይንት ታቀርባለች፣ ሜሞ ደግሞ ይዞት ሄደውን አፕል ሸጦ ይጨርሳል። በዚህም ቦርሳውን መግዣ ገንዘብ ያገኛል። ልክ ፌስቲቫሉ እንዳለቀ ከኦቫ ጋር በመሆን ቦርሳው ወደሚሸጥበት ሱቅ ያመራሉ። እንዳለመታደል ሆኖ ግን ሱቁ ጋር ሲደርሱ ቦርሳው ለኮማንደሩ ሴት ልጅ ሴዳ ተሽጦ ነበር። ኦቫ በጣም ታዝናለች። ሜሞ ኮማንደሩ አይዲንን ቦርሳውን እንዲሰጠው ይለምነዋል። ከሴጃ ላይም ቦርሳውን ሊወስድ ሲሞክር ኮማንደሩ ይበሳጭና በጥፊ ብሎ ሜሞን መሬት ላይ ጥለዋል። በቀጣዩ ትዕይንት ኮማንደሩ አይዲን ከቤተሰቡ ጋር ሐይቅ አካባቢ ጊዜ እያሳለፈን እንመለከታለን። እዛ አካባቢ ሚሞ በጎቹን ሲጠብቅ እናያለን። በመሃልም ሴጃና ሚሞ ይገናኛሉ። እሷም ቦርሳዋን የሚፈልግ ከሆነ እንዲከተላት ትነግረዋለች። እሱም የዋ ስለሆነ ሲከተላት እንደ ጨዋታ ስላሰበች እየሮጠች ወንዙ ጋር ወደሚገኘው ድንጋይ ታመራለች። ሚሞም እንድትቆምና ወደዛ እንዳትሄድ ቢነግራትም ሴጃ ልሰሞ አልቻለችም። ድንጋዩ ላይ ስትወጣ ግን ሳታስበው ያንሸራታትና ትወድቃለች። ስትወድቅም ጭንቅላቷን ድንጋዩ መታትና ወንዙ ውስጥ

ይሄን ያየው ሜሞ ሊያድናት ወንዙ ዘሎ ይገባል። በሌላ በኩል የሴጃ እናት ሴጃ እንደሌለች ታስተውልና የት እንደሆነች ሌሎቹን ልጆች ተጠይቃቸዋለች። ልጆቹም ከሜሞ ጋር እየተጫወተች እንደነበር ይነግሯታል። ይህንን የሰማው ኮማንደሩ አይዲን ከወንበሩ በመነሳት ሴጃን ለመፈለግ ይሄዳል። በዚህ ሰዓት ሜሞ ሴጃን አቅፎ ወንዙ ውስጥ ይወጣል። ነገር ግን ሴጃ የደረሰባት ጉዳት ከባድ ስለሆነ ህይወቷ አልፎ ነበር። ወዲያውኑ ኮማንደሩ ከፖሊሶች ጋር በመሆን ወቶ ላይ ይደርሳል። ሁሉም የተረዱት ሜሞ እንደገደላት አድርገው ነበር። ይህን ተከትሎ ወደ ፖሊስ ጣቢያ ይወስዱትና ወንጀሉን እንዲናዘዝ ይደበድቡታል። ኮማንደሩ አይዲንም ለዴቱ እስኪበርድለት ድረስ ገብቶ ሚሞን ይደበድበዋል። ወንጀሉንም እንዳመነ አድርገው ያስፈርሙታል። እናቱም ኮቫ ጋር በመሆን ወደ ጣቢያው ትመጣለች። ወደ ውስጥ ግን መግባት እንደማይችሉና ህፃን ልጅ ገሎ እንደታሰረ ይነገራቸዋል። እናቱ ግን ሚሞ በጣም ንጹህ ሰው እንደሆነ ካለበት የአእምሮ ዕድገት ውስንነት ጋር በማያያዝ ለፖሊሶቹ ታስረዳቸዋለች። እነሱ ግን ለመስማት ፈቃደኛ አልነበሩም። ይህን ተከትሎም ሚሞን በመጠበቅ ሌሊቱን ሙሉ ውጭ ያሳልፋሉ። ጠዋት ላይ ፖሊሶቹ ሚሞን ወደ እስር ቤት ለመውሰድ መኪና ውስጥ ያስገቡታል። ኦቫም ለመግባት ስትሞክር ይከለክሏታል። መኪናው መሄድ ሲጀምር ኦቫ እየሮጠች ትከተላቸዋለች። ሚሞም የኦቫን ድምፅ ስለሰማ እንደመጣች ስላወቀ አንዳይን ያለው አውሬ ሁሉንም ነገር እንዳየ ይነግራታል። ሚሞ ይህን ያለው ተራራው ላይ ተራራው ያለውን ቤት ለመግለጽ ፈልጎ ነበር። ልጅ እያለ እናቱ ተራራ ያለውን ቤት አንዳይን ያለው አውሬ ብላ ተነግሮ ነበር። ይህንን የምታደርገው ደግሞ ወደዛ ቤት እንዳይሄድና ጉዳት እንዳይደርስበት በማሰብ ነበር። ኦቫም ይህንን ተረድታ ጊዜ ሳታጠፋ ወደዛ ቤት ታመራለች። በሌላ በኩል ሚሞ ወደ እስር ቤት ይወሰድና የእስር ቤቱ አዛዥ ፋሮክ ሚሞን በጥብቅ እንዲከታተሉት ያዛል። አለቃ ኔል ሚሞን ይቀበለውና ለእስር ቤቱ ጠባቂዎች ሚሞ የሰራው ወንጀል በምንም አይነት ሁኔታ እስረኞች ጆሮ ላይ እንዳይደርስ ያስጠነቅቃቸዋል። በሌላ በኩል ኦቫ ተራሮ ላይ ያለው ቤት ስትደርስ ሮጦ ያመለጠውን ወታደር ታገኘዋለች። ቀጥሎም አደጋውን እንዳየ ስትጠይቀው ወታደሩም የተፈጠረውን እያንዳንዱን ነገር እንደተመለከተና ልጅቷ ተንሸራታ ከመሞት ውጪ ሜሞ እንዳልገደላት ይልቁንም ሊያድና ሲሞክር እንደነበር ይገልጽላታል። ኡቫም ወታደሩ ባላት ነገር በጣም ደስ ይላታል። አያቷንም ለመጥራት ትሄዳለች። በሌላ በኩል ሜሞ ወደ እስር ቤት ክፍሉ ይወሰዳል። እዛም እንደገባ የእስር ቤቱ ካቦ አስኮረዝሉ ያገኘዋል። አስኮረዝሉ ጠባቂውን ፖሊስ ሜሞ ምን አድርጎ እንደገባ ይጠይቀዋል። ፖሊሱ መጀመሪያ ላይ ለመናገር ባይፈልግም መጨረሻ ላይ ግን ሜሞ ስላጠፋው ነገር ይነግረዋል። ሜሞ አልጋ ላይ እንደተኛ አስቆሮዝሉ ለሌሎች እስረኞች ሚሞ ህፃን ልጅ ገሉ እንደገባ ይነግራቸዋል። ወዲያውኑ ተነስተው ፊቱን በጨርቅ ያፈኑትና በጣም እስከሚጎዳ ድረስ ይደበደቡታል። በሌላ በኩል ኦቫ አያቷን አስከትላ ወደ ተራራው ትሄዳለች። ቦታው ላይ ስትደርስ ግን ወታደሩ አልነበረም። በዚህም ኦቫ በጣም ታዝናለች። በሌላ በኩል ሚሞ ተጎድቶ አልጋ ላይ ተኝቶ እንመለከታለን። ኔል ሚሞን ወደ ሌላ እስር ቤት ለማዘዋወር ያስባል። ነገር ግን የሴጃ አባት ኮማንደር ስለሆነ ጣልቃ ይገባና እንዳይዘዋወር ያግዳል። እዛው እስር ቤት ውስጥ የሞት ፍርድ እንዲፈረድበት እንደሚፈልግና ማንም እስረኛ ሜሞን እንዳይነካው ለመግደልም እንዳይሞክር ያዛል። ሜሞ ያለበት ክፍል ውስጥ ሁሉም እስረኞች ለአስቆሮዝሉ ታዛዥ ነበሩ። በሌላ በኩል ደግሞ አስቆሮዝሉ ለይሱፍ ታዛዥ ነበር። የሱፍ አብዛኛውን ጊዜ ግድግዳው ላይ ያለውን ጭረት በማየት ነበር ጊዜውን የሚያሳልፈው። እንዲህ እንዲህ እያለ አስር ቀናቶች ያልፋሉ። ኦቫ ግን የጠፋውን ወታደር ታደር ተስፋ ሳትቆርጥ ቁጭ ብላ ስትጠብቀው እንመለከታለን። በዚህ መሃል አስተማሪዋ ማይን ትመጣና ለምን ትምህርት ቤት እንደማትገባ ትጠይቃታለች። ስለአባቷን ጉዳይ ካወቀች በኋላ ትምህርት ቤት የምትገባ ከሆነ አባቷን እንደምታገናኛት ቃል ትገባላታለች። በቀጣዩ ቀንም ሚሞ ፍርድ ቤት ቆሞ እንመለከታለን። ለሰራው ወንጀል የሞት ፍርድ ይፈረድበታል። እስከዛው ድረስ ግን እስር ቤት እንዲቆይ ይወሰናል። ውድ የቻናል ተከታታዮች አቀራረብ ከተመቻችሁና ፊልሙን ከወደዳችሁት ላይክ በማድረግ ድጋፋችሁን አሳዩኝ። ወደ ፊልሙ እንመለስ። ከፍርዱ መልስ ማይንና እናቱ ከኮቫ ጋር በመሆን ሜሞን ለመጎብኘት እስር ቤት ይሄዳሉ። ነገር ግን በኮማንደሩ ትዕዛዝ መሰረት ሚሞን ለማየት እንደማይፈቀድላቸው ይነግራቸዋል። ከፖሊሶቹም ጋር እየተከራከሩ ባሉበት ሰዓት ኦቫ ተጠፋለች። ኦቫ ለታሳሪዎች ክፍል ወደሚቀርብ ግንብ ሄዳ አባቷን ትጣራለች። ሚሞ ድምጿን በሰማ ጊዜ የሚያደርገውን ነገር ያሳጠዋል። ኦቫም እንደ ነገራት ባለ አንድ አይኑ አውሬ ሁሉንም ነገር አይቷል ብላ ተነግረዋለች። ሚሞ በዚህ በጣም ደስ ይለዋል። ድንገት ግን ጠባቂዎቹ ኦቫን ከቦታው ወስደው ዞር ያደርጓታል። ሚሞንም ከግንቡ ዞር ለማድረግ ይሞክራሉ። በዚህ ሰዓት እስረኞቹ ሚሞ ምንም እንዳላደረገ ገልጸው ከጠባቂዎቹ ይገላግሉታል። ከቀን ወደ ቀን የሚሞን ሁኔታ አይተው የተረዱት እስረኞቹ ሚሞ ምንም ጥፋት የሌለበት ንጹሕ ሰው እንደሆነ ስለተረዱ እንክብካቤ ያደርጉለት ነበር። የሚገደልበት ቀንም እስከሚደርስ ድረስ ከልጁ ጋር ሊያገናኙት ፈልገዋል። አንድ ቀን አንድ እስረኛ አስቆሮዝሉን በጩቤ ሊያጠቀው ይሞክራል። ሜሞ ግን እንደ ድንገት ይደርስና አስቆሮዝሉን ከሞት ያድነዋል። በዚህም ምክንያት ለሚሞ ውለታ አንድ ነገር ሊያደርግለት ይፈልጋል። በቀጣዩ ቀን አስቆሮዝሉ ውጪ ላለው ጓደኛው ኦቫን ይዟት እንዲመጣ ያዘዋል። እንደ ተባለውም ኦቫ ካስቆሮዝሉ ሚስት ጋር ወደ እስር ቤቱ ትመጣለች። አስቆሮዝሉም ከሚስቱ ጋር በሚጨቃጨቅበት ጊዜ የጠባቂዎቹ ትኩረት ወደ እነሱ ይሄዳል። በዚህ ሰዓት ኦቫ ቀስ ብላ ወደ እስረኞች ክፍል ወደሚወስዶ በር ታመራለች። ለእስረኞችም ምግብ የሚወሰድበት ጋሪ ስር በጨርቅ ተሸፍና ትቀመጥና ጠባቂው ምግቡን ወደ እስረኞች ክፍል እንዳደረ ያደረሰ ወጣና አባቷን ታገኘዋለች። ሚሞ ያየውን ነገር ማመን ያቅተዋል። በጣም ደስ ይለውና አቋስ ናፍቆቱን ይወጣል። በሌላ በኩል አያትየው ኦቫን ስትፈልጋት ታጣታለች። ሁሉም ቦታ ብትፈልጋትም ኦቫ አልነበረችም። በዚህም ድንጋጤ የልብ ድካም ይነሳና ትሞታለች። በሌላ ትዕይንት አስኮሮዝሎ ወደ ክፍሉ ይመለሳል። ኦቫንም ሰዓቱ ስላለቀ እንድትመለስ ይነግራታል። እሷ ግን ከአባቷ ተለይታ መሄድ እንደማትፈልግ ትነግረዋለች። ቀጥላም ክፍሉ ውስጥ እየዞረች እስረኞች ምን ሰርተው እንደታሰሩት ትጠይቃቸዋለች። እያንዳንዱ ምስረኛ በሽታ አስመስለው የኔ ህመም እንዲነው እያሉ ያጠፉትን ነገር ይነግሯታል። ቀጥሎ ወደ የሱፍ ሄዳ ሁልጊዜ የሚያየው ግድግዳው ላይ ያለውን ጭረት ተመልክታ የሚያየው ነገር ዛፈን የሚወክል እንደሆነ ትጠይቀዋለች። ያለችውም ነገር የሱፍን ያስገርመዋል። የሱፍ እዚህ እስር ቤት ውስጥ እንዲገባ ያደረገው ጥፋት የገዛ ልጁን መግደሉ ነበር። ከገድላትም በኋላ ዛፍ ስር ነበር የቀበራት። ለዛም ነበር ሁልጊዜ ጊዜ ግድግዳው ላይ ያለውን ጭረት እየተመለከተ ዛፉ እንደሆነ የሚያስበው። የሚያየውም ነገር ዛፍ እንደሆነ የተረዳችው ኦቫ ብቻ ነበረች። በዚህ መሃል የእስር ቤቱ አለቃ ስለ ኦቫ ይሰማና ወደ ክፍሉ ይመጣል። እያንዳንዱን እስረኛ እየዞረ ልጅቷ የት እንዳለች ሲጠይቅ ማንም አልመለስለትም ነበር። ሜሞን ግን ሄዶ ሲጠይቀው ሜሞ ቀልድ ስለመሰለው እየሳቀ አልጋ ስር እንደተደበቀች ይነግረውና ያስይዛታል። በዚህም ሁኔታ የተናደደው ኔል ያደረጉት ነገር ቅጣት እንደሚጠብቃቸው ይነግራቸዋል። ከክፍሉም ሊወጣ ሲል አስኮሮዝ ሉ ይዞ ያስቆመውና ሜሞ በጣም የዋና ንጹህ ሰው እንደሆነ በተጨማሪም የሜሞን ንጹህነት የሚመሰክር ሰው ስላለ እሱን ፈልጎ እንዲያገኘውና ሜሞን ነፃ እንዲያደርገው ይነግረዋል። ይህንንም የተናገረው ኔል ለእውነት የቆመ ሰው ስለነበር ነው። ቀጥሎም ኔል ኦቫን ወደ ክፍሉ ይወስዳትና ስለምስክሩ የምታውቀው ነገር ካለ ይጠይቃታል። እሷም ሁሉንም ነገር ተናግሯለች። ከዛም ወደ ቤት ይወስዳታል። እዛ ስትደርስ ግን መጥፎ ዜና ነበር የጠበቃት አያቷ እንደሞተች ተሰማለች። በዚህ እድሜዋ ሐዘን የተደራረበባት ትንሿ ኦቫ አስተ ማሪዋ ማይንን አቅፋ ስቅስቅ ብላ ታለቅሳለች። በዚህም መሀል ኔል የአካባቢውን ሰው በመጠየቅ ተራራው ላይ ወዳለው ቤት ያመራል። ከትንሽ ምርመራም በኋላ ወታደሩ ድንጋይ ስር ደብቆት የነበረውን ሽጉጥ ያገኘዋል። ከዚህም ተነስቶ ኦፋ የተናገረችው ነገር እውነት እንደሆነና ሚሞ ንጹሕ ሰው እንደሆነ በማመን ለፖሊሱ ፋሮክ ያስረደዋል። ወታደሩንም በመፈለግ እንዲረዳው ሲጠይቀው ፋሮክ ግን ጉዳዩ ከኮማንደር አይዲን ጋር የተያያዘ ስለሆነ በሚፈጠረው ሁኔታ ስራውን ማጣት ስለማይፈልግ እንደማይረዳው ይነግረዋል። በቀጣዩ ቀን ኔል የሚሞ የቅጣት ቀን እንደደረሰ ለማይን ይነግራታል። በሌላ በኩል ኦቫንና እና ሚሞን እንመለከታለን። ሚሞ ኦቫን ስለ እናቱ ሲጠይቃት እንደ ሞተች ተነግረዋለች። ሚሞ እራሱን መቆጣጠር አልቻለም። በጣም ስላዘነ ስቅስቅ ብሎ ያለቅሳል። በዚህ መሀል ወታደሩ ለምስክርነት ወደ ጣቢያው ይመጣል። ይህን የሰማው ፋሮክም ዜናውን ለኔል ይነግረዋል። በሌላ በኩል ደግሞ ዜናው የኮማንደሩ አይዲን ጆሮ ላይ ይደርሳል። ኮማንደሩም ወታደሩን እንዲያመጡት ያዛል። በትእዛዙ መሰረት ወታደሩን ያገኘዋል። ወታደሩም ያየውን ነገር በሙሉ ለኮማንደሩ ይነግረዋል። በዚህ ሰዓት ግን ኮማንደሩ ሽጉጡን ያወጣና ወታደሩን ግንባሩን ብሎ ይገለዋል። የሚሞም ብቸኛ ምስክር ስለሞተ የነጻነት ተስፋ ይጨልማል። ለኔልም ወታደሩ ሊያመልጥ ሲሞክር ተተኩሶበት እንደሞተ ይነገረዋል። ነገሮች ሁሉ የጠመሙበት ሚሞ ስለተፈጠረው ነገር ይሰማል። ልጁ ፊት ራሱን ለመቆጣጠር ቢሞክርም አልቻለም ነበር። መሞት እንደማይፈልግና ከሷ መለየት እንደማይፈልግ እያለቀሰ ይነግራታል። ይህን ሁኔታ ያዩት ማይንና እኔ ልባቸው ይነካል። ነገር ግን ሚሞን ከሞት ለማስመለጥ ምንም ምርጫ አልነበራቸውም። በመጨረሻም የሚሞ የቅጣት ሰዓት ይደርሳል። የእስር ቤት ጓደኞቹን እያቀፈ ይሰናበታቸዋል። ሚሞ እየፈራና እያለቀሰ ወደ ስቅላቱ ቦታ ይወሰድና ፖሊሱ ፋሮክ፣ ኔል እና ሌሎች ፖሊሶች ባሉበት የስቅላቱ ቅጣት ይፈጸማል። በዚህ ሰዓት ኔል ምንም ማድረግ ስላልቻለና ከሞት ሊታደገው ባለመቻሉ በጣም ያዝናል። በቀጣዩ ቀን ኔልና ፋሮክ ወደ ኦቫ ይመጡና ኦቫ በፊልሙ መጀመሪያ ላይ እየተመለከተችው የነበረውን የሲጋራ ማስቀመጫ ኔል ከኪሱ በመውጣት ይሰጣታል። ቀጥሎም ከፋሮክ ጋር በመሆን ሚሞን ለማዳን ከቀናት በፊት ያደረጉትን ነገር ያስረዳታል። ፊልሙ ከቀናት በፊት ይወስደንና አስኮሮዝሉና የሱፍ ሲያወሩ እንመለከታለን። የሱፍ ለመጀመሪያ ጊዜ ልጁን በህልሙ እንዳያትና የሚሆነው በኦቫ ምክንያት እንደሆነ ይገልጻል። አስከትሎም ኦቫ ያላባት እንዳትኖር በማሰብ የሜሞን ቦታ እሱ መውሰድ እንደሚፈልግ ይነግረዋል። የሱፍ ይህን ያደረገው ልጁን የመግደል ጸጸት እንዲለቀውና ከጸጸቱም ለማምለጥ ብቸኛው መንገድ ሞት ብቻ እንደሆነ ስላሰበ ነበር። አስኮሮዝሉም ስለ ሁኔታው ለኔል ይነግረዋል። እንደተባለውም በሜሞ ፋንታ የሱፍ ይቀየርና የሜሞን የሞት ፍርድ ለመቀበል ይወስናል። የሱፍም ጓደኞቹን በሙሉ እያቀፈ ይሰናበታል። ዳንኤልም የሲጋሮ ንቃ ለውቫ እንዲሰጣት አደራ ሰጥቶት ወደ ስቅላት ቦታ መራና በፖሊሶቹ ፊት በስቅላት ይሞታል። መጨረሻ ላይም ሚሞንና ኦቫ ሲገናኙ እንመለከታለን። ስለሁኔታውም ማንም ሰው እንዳያውቅ ፖሊሱ ፋሮክ ኦቫና ሚሞን ከአገር እንዲወጡ ያደርጋል። መጨረሻ ላይም ኦቫ አድጋ የሲጋሮ ንቃ እየተመለከተች የሱፍ ለሷና ለአባቷ የከፈለውን መስዋዕትነት ስታደንቅ አሳይቶን ፊልሙ ያበቃል። ውድ የቻናል ተከታታዮች ለዛሬ ይዤላችሁ የመጣሁት በ2017 ተሰርቶ ለእይታ የቀረበውን ሚራክል ኢንሴል ነምበር 7 የተሰኘው ፊልም ይህን ይመስል ነበር። በፊልሙ እንደተዝናናችሁ አልጠራጠርም። ፊልሙ ከተመቻቸው ለይክ እና ሼር በማድረግ ለብዙዎች እንዲደርስ አድርጉ። ፊልሙንም ስትመለከቱ የተሰማችሁን ስሜት ኮሜንት ቦክስ ላይ አስቀምጡልኝ። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ በመሆን እንደዚህ አይነት የተለያዩ ፊልሞችን ማግኘት ትችላላችሁ። በቀጣይ እንዲሰራላችሁ የምትፈልጉትን የፊልም ርዕስ ኮሜንት ላይ አስቀምጡልኝ። በሌላ የፊልም ተረካ እስከምንገናኝ ሰላም ቆዩ።